መግለጽ የተጻፈልነን የምንኖረው መጽሐፍ ቅዱስ ላይ አለ የምትሉ ሰዎች ስህተት ነው። ይህ ቸክ ማድረግም ይቻላል። የተጻፈልነን የምንኖረው የለም እንዲያ የሚባል ነገር ማለት ነው። ቀድሞ ውሳኔና ቀድሞ ማወቅ ላይ በሁለቱ ልዩነት ስላለ ማለት ነው። የተጻፈልን የጻፈልኝ ከአንተ ጋር ነው የጻፈልኝ ከአንቺ ጋር ነው ብለን የምንወስን ሰዎች አለ ነው። ለምሳሌ እኔ የሆነ ሰውዬ ሁለት ልጆች ወልዶ ከሚስቴ ጋር ተለያየናል። እንዴት ነው የተለያየው ስለው የተጻፈልኝ አሁን ካገባኋት ጋር አንድ እንሆናለን፣ እግዚአብሔር የተለያየ ሴት እንዲይዝ ፈቅዷል እያለ ነው ማለት ነው። በጣም ምክንያቱም የግንዛቤ ችግር ስላለብን ነው እንደዛ የምለው ማለት ነው። ስለዚህ እግዚአብሔር ቀድሞ በማወቅና ቀድሞ በመወሰን ላይ ልዩነት ስላለ ማለት ነው። የተጻፈልን የምንኖረው የሚባል ትረት ትረት ውሸት ነው። ስለዚህ እጣፈንታችን የምንጽፈው እኛ ነን። ሌባ እንድንሆን የፈቀድነው እኛ ነን። ጤነኛ እንድንሆን የፈቀድነው እኛ ነን። ዝሙተኛ እንድንሆን የፈቀድነው እኛ ነን። እግዚአብሔር አልፈቀደም። የአንተ እጣፈንታ እጣፈንታ ስለሆነ ነው። በቃ የድልህ ጉዳይ ነው። ድሃ የሆንከውን የሚሉ ሰዎች እኮ አይጠፉ አሉ። እግዚአብሔር ይህን ድሃ እንድንሆን አስቀምጧል። እግዚአብሔር አንዱ ከፍ አንዱ ዝርቅ የሚያደርግ አምላክ ነው እያለ ነው። በዚህ ከሆነ ስለዚህ በአጭሩ ለመግለጽ እጣ ፈንታችን ነው የተጻፈልን የምንኖረው የምንል ሰዎች እዚህ ላይ ስህተት ነው ማለት ነው። እግዚአብሔር የሁሉም እጣ ፈንታ ወስኖ አስቀምጧል የምንለው ስህተት ነው ማለት ነው። ሰላም ሰላም፣ እንዴት ናቸው? ሰላም ናቸው ወይ? ወደ ቻናል ተከታዮች እንዴት ሰነበታችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ሁሉ ሰላም አማን ናቸው ወይ? እግዚአብሔር የተመሰገነ ይሁን። እኛ ጋር ሰላም ነው። እንግዲህ በተለያየ ርዕስ ከእናንተ ጋር ስንማማር ቆይተናል አሁን የተወሰነ ትንሽ ጣፋ አብረን ነበር ተመልሻለሁ ዛሬ ደግሞ እጅግ ሌት ባለ እርስ መጥቼላችኋለሁ አብሮነታችሁ አይለየን እያል አዲስ ርዕስ አስተዋውቃችኋለሁ በዚህ ርዕስ ላይ እንግዲህ ብዙ እውቀት እንደምንማማርበት ተስፋ አደርጋለሁ እስኪ እንግዲህ አብራችሁ ዛሬ ይዤላችሁ የመጣሁት ርዕስ ምንድን ነው እጣፈንታ ፈንታ በሚል ርዕስ ነውና ብዙዎቻችን እንግዲህ አብዛኛው ኢትዮጵያዊ ማለት እንችላለን እጣፈንታችን ይህ ነው ብለን የምንወስን ሰዎች አለን ወይም እግዚአብሔር ወደፊት እጣፈንታችን ወስኖናል ብለን የምናምን ሰዎች አለን ማለት ነው በዚህ ርዕስ አጠር ምትን ያለ አጭር ቪዲዮ ይዤላችሁ ቀርብ ያለው በጥሞና እንድትከታተሉ ከልብ እጠይቃለሁ ማለት ነው እጣፈንታ ምንድን ነው ስለ እጣፈንታ ትርጉሙ አብዛኞቻችን ገብቶናል ወይ የሚል ነው። እንግዲህ ይላቸው የመጣው አብዛኛው ኢትዮጵያዊ ይሄ እኔ አብዛኛው ማለት ይቻላል የምንወዛገብ ሰዎች አለ በእጣፈንታ ጉዳይ ማለት ነው። እንግዲህ መክኒታችን እግዚአብሔር ወደፊት ወስኖ አስቀምጧል በሚል ነው ዛሬ የሰራሁት ማለት ነው። እንግዲህ ብዙ ጊዜ ብዙ ጊዜ አሁን ከዚህ ላይ መለየት ያለብን ሰዎች ምንድን ነው ፕሪደስቲኔሽን እና ፕሪኖለጅ ነው። እግዚአብሔር ስለኛ ቀድሞ ያውቃል ወይ? አዎ ያውቃል። ቀድሞ ወስኖ ወይ አላ አልወሰነም? ብዙዎቻችን ዕጣ ፈንታችን ወስኖ እግዚአብሔር አስቀምጧል ብለን እናምናለን። በጣም ስህተት ነው። መጽሐፍ ቅዱስ ላይም የለም ይሄ። ዕጣ ፈንታችን የሚወሰነው በእኛ ነው። በዕጣ ፈንታችን ውስጥ እግዚአብሔር አለ። አዎ አለ። እንዴት ነው ያለው? መልካም ስራ ስንሰራ ይደግፈናል። ክፉ ስራ ስንሰራ ከክፉነታችን እንድንመለስ ያግዘናል። በውስጥ አለ። ነገር ግን አንድ ሰው ሌባ ሆኖ ሌባ እንድንሆን ቀድሞ ወስኖ አላስቀመጠም እግዚአብሔር። ነገር ግን በስርቆታችን ሂደት ውስጥ ሂደት ውስጥ በማጭበርበር ሂደት ውስጥ ወደፊት የሌብነት ስም እንደሚሰጠን እግዚአብሔር ቀድሞ ያውቃል። ቀድሞ ያውቃል። እንደዛ ቢሆን ኑሮ እንድንመለስ አይረዳንም ነበር ማለት ወይም አንዱን ሌባ አንዱን ጤነኛ አድርጎ ፈጥሮ እግዚአብሔር ፍርድ ተጓድን ነው ወይም ጀስቲስ በእግዚአብሔር የለ ማለት ነው። ፍትህ በእግዚአብሔር የለ ማለት ነው። እኛ እንደምን ብዙዎቻችን እኛ እጣ ፈንታችን ትምህርት አይደለም ብለን የምናስብ ሰዎች አሉ። እኔ ትምህርት አይከፍለኝም እጣ ያፈንታየ ትምህርት አይደለም እግዚአብሔር መክሊቴ ስላልሆነ ይሄ ትምህርት ለኔ አይሆንም። ምን ሰዎች እኮ አለ በጣም የሚገርመው ማለት ነው። ይሄ ባኳርድ ነው በነገራችን ላይ ያበሻ አስተሳሰበ እኛ ሰነፍ በትምህርታችን ሰንፈን እንጂ እግዚአብሔር ሰነፍ እንድንሆን አድርጎ ፈጥሮ ነው ማለት እኛ ለሁሉንም ሰው አንድ የሆነ መክሊት ነው የሰጠው እግዚአብሔር። ያንን ምንድን ነው የተሻለነ ሰው እንድንሆን ነው መክሊታችን ማለት ነው። እግዚአብሔር ፍላጎቱን ፍቃዱም እሱ ነው የተሻለ እኛ ሰለምን እናጣመው ነው ወደ ተለየ ፖዚሽን ሰለምን ያለ እንጂ እግዚአብሔር አንዱን ሌባ አንዱን ጤነኛ አድርጎ አልፈጠራም። ያ ቢሆን ኑሮ እግዚአብሔር ፍትህ የለውም ማለት ነው በእኛ አባባል። ስለዚህ ስለኛ መክሊት ቀድሞ አልወሰን። በጣም ህይወታቸውን አዘግቶ ውስጥ የጣሉ በቃ የተበላሹ ሰዎች ማለት በሃይማኖታቸውም በስራቸውም እዚህ ዓለም ላይ ምንም አይነት ኮንክሪት የሆነ ስራ ያልሰሩ ሰዎች የሆነ ሰዓት ላይ ሊመለሱ ይችላሉ። አንዳንዶቻችን ብድግ ብለን እጣ ፈንታው በቃ እሱ ሌባ ነው ማለት ነው በሌብነት ነው እጣ ፈንታው እግዚአብሔር የፈጠረው የምንል ሰዎች አለ። ውሸት ነው። እግዚአብሔር እንደዛ አድርጎ አልፈጠረም። ስለዚህ ቀድሞ የእኛ እጣ ፈንታን አልወሰንም እግዚአብሔር ያውቃል። እኔ ለምሳሌ በስራ የጠንካራ ብሆን ወደፊት የተሻለ የተሻልኩ ገንዘብ እንዲኖረኝ እንደሚኖረኝ ወይም አፍታም እንደምሆን እግዚአብሔር ቀድሞ ያውቃል። ነገር ግን አፍታም እንድሆን አድርጎ እግዚአብሔር ቀድሞ ወስኖ አላስቀምጥም። በመሀል ድሃ ምስር ነው የራሴ ሁኔታ ነው የሚወስነው። እንግዲህ ለምሳሌ አንዲት ሙስሊም የሆነች ሴት ወደ ኦርቶዶክስ ብትመጣ ወይም አንዲት ኦርቶዶክስ የሆነች ሴት ወደ ሙስሊም ብትሄድ እጣ ፈንታዋ ሙስሊም ነው፣ እግዚአብሔር ወሱን አስቀምጧል ልትሉ ነው። አይጋጭ መዝ ላይ ስለዚህ እንዲህ ብለን የምናምን ሰዎች አለን፣ እንዲህ ብለን የምናምን ሰዎች አለን። ስለዚህ እግዚአብሔር ቀድሞ ስለኛ እጣ ፈንታ አልወሰነም። እኛ በምናደርገው ሂደት ይከተለናል። ነገር ግን ቀድሞ ያቀል ሁለቱ ልዩነት አለ። ለምሳሌ አንድ ዶክተር አንድን ታካሚ ከአስራ አምስት ቀን በኋላ ይሞታል ብሎ ተናግሮ ታካሚው ከአስራ አምስት ቀን በኋላ ቢሞት፣ በእርግጥ የኛ ሰው ያው አመሉ ብዙ ነው። አፈኩስ ነው፣ አሟረተበት ሞተ ምናምን እንችላለን። ግን ዶክተሩ እኮ ሊደነቅ ይገባል፣ ቀድሞ በማወቁ ማለት ነው። ቀድሞ አውቋል። ነገር ግን በትክክል ቀጣይ ይሞታል አስራ አምስት ቀን በኋላ ብሎ ውሳኔ ማሳረፍ አይችልም። በዛ ውስጥ ሊድን ይችላል ሰው። ፕሮባብሊ ያስቀምጠው ማለት ነው። ስለዚህ ባጭሩ ለመግለጽ የተጻፈልንን የምንኖረው መጽሐፍ ቅዱስ ላይ አለ የምትሉ ሰዎች ስተት ነው። ይህ ቸክ ማድረግም ይቻላል። የተጻፈልንን የምንኖረው የለም እንዲያ የሚባል ነገር ማለት ነው። ቀድሞ ውሳኔና ቀድሞ ማወቅ ላይ በሁለቱ ልዩነት ስላለ ማለት ነው። የተጻፈልና የጻፈልኝ ከአንተ ጋር ነው የጻፈልኝ ከአንቺ ጋር ነው ብለን የምንወስን ሰዎች አለ ነው። ለምሳሌ እኔ የሆነ ሰውዬ ሁለት ልጆች ወልዶ ከሚስቴ ጋር ተለያየናል፣ እንዴት ነው የተለያየው ስለው የተጻፈልኝ አሁን ካገባዋት ጋር እንድንሆን ነው። እግዚአብሔር የተለያየ እንዲህ ሴት እንዲይዝ ፈቅዷል እያለ ነው ማለት ነው። በጣም ምክንያቱም የግንዛቤ ችግር ስላለብን ነው እንደዛ እምለው ማለት ነው። ስለዚህ እግዚአብሔር ቀድሞ በማወቅና ቀድሞ በመወሰን ላይ ልዩነት ስላለ ማለት ነው። የተጻፈልና የምንኖረው የሚባል ትረት ትረት የለም፣ ውሸት ነው። ስለዚህ እጣፈንታችን የምንጽፈው እኛ ነው። ሌባ እንድንሆን የፈቀድ ነው እኛ ነን። ጤነኛ እንድንሆን የፈቀድ ነው እኛ ነን። ዝሙተኛ እንድንሆን የፈቀድ ነው እኛ ነን። እግዚአብሔር አልፈቀድም። በቃ የአንተ እጣፈንታ እጣፈንታ ስለሆነ ነው። በቃ የድልህ ጉዳይ ነው። ዳሃይወንከው የሚሉ ሰዎች እኮ አይጠፉም አሉ። እግዚአብሔር ይህን ድሃ እንድንሆን አስቀምጧል፣ እግዚአብሔር አንዱ ከፍ አንዱ ዝርቅ የሚያደርግ አምላክ ነው እያልን ነው። በዚህ ከሆነ ስለዚህ በአጭሩ ለመግለጽ እጣፈንታችን ፈንታችን ነው። የተጻፈልን የምንኖረው የምንል ሰዎች እዚህ ላይ ስህተት ነው ማለት ነው። እግዚአብሔር የሁሉም እጣፈንታ ፈንታ ወስኖ አስቀምጧል የምንለው ስህተት ነው ማለት ነው። ትክክል አይደለም። እንዲያውም ብዙዎቻችን የምንሸወደው ከዚህ ላይ ነው። ያው እግዚአብሔር ቀድሞ የወሰነ አስመስለን የማንፈልገውን ሕይወት ተቀብለን የምንኖር ሰዎች አለን። ያው ብዙዎቻችን የምንሸወድ ከዚህ ላይ ነው። ያ ማለት ለምሳሌ እኔ ብሰራ ብሰራ ያው ብዙ ጊዜ ፌሌርት የሚያገጥመኝ ከሆነ የሆነ ስክሰስፉል የማልሆን ከሆነ በቃ እግዚአብሔር ይሄን ለእኔ አልፈቀደውም፣ እግዚአብሔር አልፈቀደልኝም ይሄ እኔ እጣ ፈንታ አይደለም ብለን የምንወስን ሰዎች አለን። አብዛኛው ሰው እንደዛ ነው ማለት ይቻላል። ግን ለውጥም የሚመጣው ቀድሞ እግዚአብሔር በወሰነው ሳይሆን ስትሞክር ያግዝሃል። ወርቅ ስትነሳ ነው እግዚአብሔር ሰክሰስፉል ሊያደርግልህ የሚችለው ሊያግዝህ የሚችለው ማለት ነው እንጂ ስለ አንቺ ወይም ስለ እኔ ቀድሞ ውሳኔ አስቀምጦ የሆነ ነገር ስንጥር ህልማችን እንዳይሳካ ወይም ህልማችን እንዲሳካ ቀድሞ ወስኗል ማለት አይደለም። የምንኖረው ኑሮ እኛ ነው የምንጀምረው፣ እኛ ነው የምንጨርሰው። ያ ማለት እግዚአብሔር የለበትም ማለት ግን አይደለም። እኛ እንጀምረዋለን የተበላሽ ህይወት የሚሆን መጨረሻ ላይ ፍጻሜውን እግዚአብሔር እንድንመለስ ይረዳናል። ነገር ግን እምቢ ብለን ወደ አልሆነ ሰዓት ፖዚሽን ሄድ ከሆነ ከውሃ እሳቱን መረጥን ማለት ነው። ስለዚህ እንደዛ ነው ማለት ነው። እና ብዙ ሰዎች በቃ እስፔሻሊ በትዳር ማለት ነው በቃ ማለት ሲያወሩ ቆይተው ህይወታቸውን ጀምረው ምናምን የሆነ ጊዜ ላይ በሆነ ነገር ሳይገባቡ ቢቀሩ በቃ ከአንተ ጋር እጣ ፈንታ ያልወሰንልኝ ፈጣሪ ወይም ከአንቺ ጋር እጣ ፈንታ ያልወሰንልኝ ብለው የሚለያዩ ሰዎች አሉ። ምንም አያገናኘውም፣ ፈጣሪ ከዚህ ጋር አያገናኝም። ሲጀምር ከታይም ውጭ ነው እግዚአብሔር ከመስመር ውጭ ነው። ከዚህ እኛ ስራውን እንጀምራለን፣ እኛ እንጨርሳለን እንጂ ሰው እንድንለያይ እግዚአብሔር ፈቅሮ አይደለም፣ ግን ቀድሞ ያውቃል። ያ ማለት እኛ በምናደርገው ሪአክሽን ወደፊት ምን ልናደርግ እንደምንችል ቀድሞ ያውቃል። የተሻለ አስተሳሰብ ካለነ በትዳራቸውን ጉዳይ በሕይወታቸውን ጉዳይ የተሻለ ትዳር እንደሚኖር ነው ወደፊት ቀድሞ ያውቃል። የተበላሽ አቋም ካለነ ደግሞ ወደፊት እንደሚፈርስ ቀድሞ ያውቃል። ነገር ግን እንድንለያይ ቀድሞ አልወሰነም። እዚህ መስመር ውጭ ነው እግዚአብሔር ቀድሞ በማወቅና ቀድሞ በመወሰድ ልዩነት ስላለ ማለት ነው ለማንም ህይወት እግዚአብሔር ቀድሞ ውሳኔ አላስቀመጠም። ነፃ ፍቃድ ነው የሰጠው ለሁሉም። ማንኛውም ሰው የፈለገውን ነገር እንዲያደርግ የፈለገውን ነገር እንዲያደርግ ሲል ከእሳቱ ውሃውን እንዲመርጥ ምርጫ አስቀምጧል። አስገዳጅ አምላክም ስላልሆነ ማለት ነው። እንደዛ ቢሆን ኑሮ እግዚአብሔር አንዱን እድለኛ አንዱን እድል የለሽ አድርጎ ይፈጥር ነበር። በጣም በርካታ ሰዎች እንዲያውም የሚሉት እኔ እድሌ የለኝም የአርባ ቀን እድሌ አልፈቀደልኝም በቃ እኔ የእኔ ድል እንድማር ወይም የተሻለ ትዳር እንዲኖረ የተሻለ ስራ እንዲኖረኝ እግዚአብሔር አልፈቀደልኝም፣ የድል ጉዳይ ነው የሚሉ ሰዎች አሉ። እያ አይደለም፣ ምንም አያገናኘም። እግዚአብሔር ሲጀመር ከኛ ህይወት ነፃ ፈቃድ እን እንጂ የሰጠ በግዴታ እንድናመልከው ወይም ግዴታ ብለን መጥፎ ስራ እንድንሰራ አይደለም ምንትን ያለው ስለዚህ እግዚአብሔር ከዚህ መስመር ውጭ ነው ማለት ነው። ከዚህ ላይን ውጭ ነው። ቀድሞ ስለኛ የወሰነው ነገር የለም። በጣም ብዙ ሰዎች እድሌ ነው የአርባ ቀን እድሌ ነው እግዚአብሔር ወጥ ስኖ ፈቅዶ ያስቀመጠኝ ስለሆነ ነው ምናምን ሰዎች አለ ነው በጣም ክፉ ሰዎችን ተሸክመን የምንኖር ሰዎች አለ ነው ከበላይ ላችን ላይ እየዘሞቱብን ምናም እድሌ ስለሆነ ነው እጣ ስለሆነ ነው እሱን የሰጠኝ ምናም ብለን የምንቀበል ሰዎች አለ። እግዚአብሔር ለእኛ መጥፎ ሰው ሊሰጠን አይችልም። የራሳችን አስተሳሰባችን ጉዳይ ነው። የራሳችን የሄድነበት መንገድ ነው ያን እንድናገኝ እንዲሰጠን የሆነው ማለት ነው። ለምሳሌ ልጅ ወልደን የወለድነው ልጅ አይበለውና ነብሰ ገዳይ ቢሆን ለእኔ የሰጠኝ ጣፈንታዬ ነብሰ ገዳይ ነው ብለን ልንወስን አንችልም። እግዚአብሔር ነብሰ ገዳይ ልጅ አይሰጥም። ነብሰ ገዳይ እንዲሆን ወይም ሌባ እንዲሆን ወይም አስቸጋሪ ፍጡር እንዲሆን ያደረግ ነው። ያኛ አስተዳደጋችን ጉዳይ ነው የሚሆነው ማለት ነው። ስለዚህ ማንኛውም ስራ በእኛ እንትን ነው የሚወሰነው፣ በእኛ ስራ በእኛ አክቲቪቲ ነው የሚወሰነው። ውጤቱ የሚመጣው በእኛ ስራ ልክ ነው። ስለዚህ እውነቱ ይሄ ነው ማለት ነው። ስለዚህ እጣ ፈንታችንን ወስኖ አስቀምጦ አለ ወይ? እግዚአብሔር አላስቀመጠም። እኛ ነው የምንሰራውን ስራ የምንኖረው እግዚአብሔር የተሻለ ጣፈንታ እንዲኖረን ይፈልጋል። ነገርን ወስኖ አላስቀመጥም በአጠቀቀለ ደስ ይል ማለት ነው። እዚህ ላይ እንድትገነዘው የምፈልገው ፕሪዴስቲኔሽን እና ፕሪኖሎጂን ቀድሞ በመወሰን እና ቀድሞ በማወቅ ላይ ያለው ልዩነት ነው። ከታይም ውጭ ነው እግዚአብሔር ሲጀምር። ለምሳሌ እኔ የሆነ ሰው በስራው ምክንያት የሆነ ነገር ሊያጋጥመው ይችላል ብዬ ኢሚዲየትሊ፣ እንደዛ ቢያጋጥመው ድረኛ ሀገር ያልከውን ነገር ተሳካልህ ምናምን ብለን ሀሜት እና ማለን እንጂ የሆነ ነገር ብዬ አጋጣሚ ሆኖ ያነሰው ቢሆን እንደሚሆን ቀድሜ አውቅ ነበር ማለት ነው። እንዲያውም ልደነቅ ይገባል። ቀድሜ አውቅ ነበር፣ ነገር ግን ቀድሜ አልወሰንኩም። ስለዚህ እግዚአብሔር ደግሞ በእኛ ጣፈንታ ቀድሞ ስላልወሰነልን ታሪካችንን መቀየር እንችላለን። በጣም ታሪካችን የምናበላሸው አብዛኞቻችን እንደዚህ ስለሆነ ነው። ስራ ሞክረን ፌል ሊያደርግብን ይችላል። ትምህርት ሞክረን ፌል ላድርግ ብንችል በቃ እኔ ስራ ለእኔ አይሆንም፣ ድሃ እንደሆነ አድርጎ ፈጥሮኛል እግዚአብሔር የምንል ሰዎች እኮ አለ። ከአንቺ ጋር መኖር አልተፈቀደል የሚል ሰዎች አለ። ነው ህይወታችን ከቀጠል ነው በኋላ ማለት ነው እግዚአብሔር የገነባ አሁን አፍርስ አይልም፣ አይልም። መጥፎ ነገር ገንብተን ከሆነ አዎ ይላል። ነገር ግን በመልካም መንገድ እየሄድን ነው፣ በራሳችን ችግር ምክንያት ያመጣነውን ወደ እግዚአብሔር ልናሳብብ አንችልም። ብዙዎቻችን እንደዛ ሰለምን ማለት ድሬ ነው የድሌ ጉዳይ ነው። እጣፈንታ ነው ከዚህ ያስቀመጠኝ። እጣፈንታ ነው ጤናማ እንዳልሆን ያደረገኝ። እጣፈንታ ነው ከሱ ጋር እንዳልሆን ያደረገኝ፣ ከሷ ጋር እንዳልሆን ያደረገኝ። እጣፈንታ ነው በህይወት የስኬታማ እንዳልሆን ያደረገኝ የምንል ሰዎች አለን። እጣ ፈንታ የሚባለው እኛ የምንሰራው ስርዓት ድምር ውጤት ነው። በመውደቅ በመስራት መካከል መውደቅ አለ። ደጋግሞ በመሞከር መካከል ደግሞ ውጤት አለ። ስለዚህ እግዚአብሔር ጋር የሚገናኝ አይደለም። እውነቱ ይሄ ነው። በቃ ኦርቶዶክስ በኦርቶዶክስ እምነት በተዋህዶ እምነት በኩል እውነቱ ይሄ ነው። መጽሐፍ ላይ ያለውም ይሄ ነው ማለት ነው። ስለዚህ ብዙዎቻችን አንሸወድ። ፕሪዴስቲኔሽን እና ፕሪኖሎጅን፣ ቀድሞ ማወቅና ቀድሞ መወሰንን፣ በሁለቱ ያለውን ልዩነት መለየት አለብን። እንዲያውም አብዛኛው ሰው የሚያምነው እጣፈንታው ቀድሞ እንደተሰጠው አድርጓል። እጣፈንታው በነገራችን ላይ መክሊት እና እጣፈንታ ይለያያል። ለምሳሌ አንዳንድ ሰዎች መክሊት የሚባለው ምን መሰላችሁ? እኛ ልንሰራው የምንወደው ነገር አለ አይደል? ለምሳሌ እኔ በኢንጂነር ተመርቄ መሐንዲስ መሆን ፈልጌ ከሆነ ለዛ ስራ እኔ ኮንግረት ወይም ለዛ ስራ ብቁ ከሆንኩ የምወደው ስራ ከሆነ አእምሮዬ ሞቲቤትድ ሆኖ ያን ስራ እንድሰራ የሚገፋፋ ኢንተረስት ያነው ያ ነው መክሪት የሚባለው። እኛ ግን ከጣፈንታ ጋር እናያይዘዋል። አይገናኝም መጣፈንታ ጋር ነው። ስለዚህ ይሄን ይመስላል ማለት ነው። እና ለጊዜው የነበረን ይሄ ነው።